ዓለም አቀፍ ኤግዚቢሽኖችን ከማስተናገድ አንስቶ ኢትዮጵያ ያሏትን የተፈጥሮና ሰው ሰራሽ ሀብቶችን ለዓለም ሕዝብ አውጥቶ ለማስተዋወቅ ያግዛል የተባለለትን አዲስ ዓለም አቀፍ ኮንቬንሽን ማዕከል ለምርቃት ከበቃበት ጊዜ አንስቶ በርካቶች እየጎበኙት ነው። በዛሬው ዕለትም ማዕከሉን አባገዳዎች፣ ሀደ ስንቄዎችና የሃይማኖት አባቶች የጎበኙት ሲሆን በጉብኝታቸው ባዩት ነገር መደሰታቸውን ነው የተናገሩት። ማዕከሉ ከዚህ ቀደም እንደ ሀገር ያልተለመደ ኢትዮጵያን ሊያሳይ የሚችል ሆኖ አግኝተነዋል ሲሉ ተናግረዋል። እኔ ዛሬ በጣም ጥሩ ነገር ነው ያየሁት። ለቀጣዩም ትልቅ ደረጃ ላይ እንደምትደርስ ነው የሚያሳየው እና ኢትዮጵያ ጥሩ ደረጃ ላይ ነው ያለችው፣ ሀገር ጥሩ ደረጃ ላይ ነው ያለው፣ አዲስ አበባ በጥሩ ደረጃ ላይ ለእድገት በኃይል እየገሰገሰች መሆኗን ነው ያ ይህን ያሰራ መንግስት በእውነት የሚደነቅ ነው፣ የሚያስደንቅ ነገር ነው። እኔ ኢትዮጵያዊ መሆኔ ራሱ አኩርቶኛል። እዚህ ይህንን ማየት መቻሌ እንደዚህ የተሰሩ ስራዎች በእውነት ኢትዮጵያ ብቻ አይደለም ይሄ አፍሪካንም የወከለ ስራ ነው የተሰራውና፣ በጣም አስደንቆኛል። እኔ ሶስት አራት መንግስት አይቻለሁ። የሚያስደንቅ ነው። ኢትዮጵያ ባላት ታሪክና ሀብት ልክ የሚያስተዋውቃት ደረጃውን የጠበቀ ማዕከል ሳይኖራት መቆየቱ ተገቢ እንዳልነበረ ያነሱት ጎብኚዎቹም አሁን የተገነባው ማዕከል ለዚህ ጥያቄ ምላሽ የሚሰጥ ነው ብለውታል። ብዙ ትውልድ የውጭን ዓለም በመናፈቅ የሀገሩን ሀብት የሀገሩን ቅርስ የሀገሩን ባህል ትውፊት ረስቶ የውጭውን እየተመኘ ያለውን ትውልድ ማስተማሪያ ነው። ምክንያቱም ይሄ የአያትህ የአባትህ ሀብት ነው፣ ያገር ሀብት ነው፣ ያገር ባህል ነው፣ ያገር ትውፊት ነው ብሎ ይሄን እንዲማር ይረዳዋል። በአንድ በኩል ማለት ነው። በሌላ በኩል ደግሞ ያገር ሀብት ነው፣ ባህሌ ነው፣ ትውፊቴ ነው፣ ሀብቴ ነው፣ ርስቴ ነው፣ ቅርሴ ነው። ይሄ እንድንኮራበት ያደርገናል። ሁለተኛ እንደተወለርነ ነው የተሰማኝ። ለምን በውጭ ዓለም የሚታየው በውስጥ በሀገር ውስጥ እንዲሲታይ የተሰራው ስራ በጣም የተሰራው ልማት ከምንም በላይ ሀገሪቷን የሚያስደስት ከዚህም በፊት የት ነበርን? እኔ በስራ ዓለም ውስጥ ሀያ አንድ አመት ነው የኖርኩት እና እንደ ሀደ ስንቄ ስድስት አመት ነው የሰራሁት የሀገራችንን ትልቅ ተላላቅ ሀገሮች ላይ ተወዳዳሪ እንድትሆን እንደተሰራ እንዳለ በጣም አሳይቶኛል። ሁልጊዜ ነው የሚመኘው ምንድን ነው ሀገራችን ከጎሮሮ የሚንበላለው የሚንጠጣለው ከምትሎ ወጥታ የሌላ ሀገር ጋር ተወዳዳሪና በሌላ ኢኮኖሚ እድገት የምትሰራበት መቼ ነው የሚል ምኞቴ ነበረ። ይሄ ነገር እንደሚመጣ ተስፋ ያሰጣኝ ጉብኝቱ ነው። ዛሬ ያየሁት ማለት ነው። አዲስ ዓለም አቀፍ የኮንቬንሽን ማዕከል ዓለም አቀፍ ደረጃውን በጠበቀ መልኩ ሲገነባ ጠቀሜታው መልከ ብዙ ነው ያሉት ጎብኚዎቹ፣ ያሉንን ሀብቶች በአግባቡ መጠቀም እንዳለብን የሚያመላክት ነው ሲሉም ተናግረዋል። ወደ ኋላ ስናይ የኋላውንም እየተቆጨን ለካ ማደግ የምትችል ደረጃ ላይ ነበረች ሀገራችን ሳንጠቀምባት ቀርተን ነው። ምንም እንደሌላት ነበር። አሁን ስንጎበኝ እኔ ብዙ ነገር ታዝቤያለሁ። አይቼዋለሁ ማዕድናት ነው ወርቅን የመሰለ የከሰል ድንጋይን የመሰለ ከውጭ ነበር የምታመጣ። አሁን ግን የተረፈ ሀብት እንዳላት ነው የሚያሳየውና ሀብቷን በአግባቧ የኢትዮጵያ ልጆች ተጠቀሙባታል የሚለውን ነገር ያሳያል። ከዚህም በፊት ኢትዮጵያ ኢኮኖሚያዋ የት እየገባ ነበር? ወደኋላ ዙረ ራስን እንድታይ ያደርጋሃል፣ ይቆጭሃል። ዛሬ ኢትዮጵያ እንደዚህ በልጽጋ እንዲህ አድጋ እንዲህ ውጭውን የምናይ ውስጥ ስናይ በጣም የሚያስደስት የሚያረካ ከዚህ በላይ ምን አለን? ተዝሮሬ ሳየው የትነን ያለ ነው? በጣም የአገሪቷ እድገት እየፈጠነ ነው። በጣም ሌሊትና ቀን ስራ ስሪ የሚል ልብህን የሚያነሳሳ ነገር ነው ያየነው። በማዕከሉ የተሰባሰቡት ቅርሶች ትላንት ምን እንደነበረን ዛሬ እንዴት እንደደረሰንና ነገ ምን መስራትና መሆን እንዳለብን የሚያሳይ በመሆኑም ለሀገርና ትውልዱ የሚያበረክተው ሚና ከፍተኛ መሆኑንም ይናገራሉ። የደቡብ ውስጥ የሚሰሩ እንትኖች አሉ ማዕዲኖች ከዚ ደቡብ የተገኙ ከኦሮሚያ ከሁሉም ቦታ የተገኙ ነገራቶች አሉ። እነዚህ ሀብቶች እንዳለ የኢትዮጵያ ናቸው ተብሎ ነው የሚጠሩና ይሄ ሁሉንም ሀገር አንድ የሚያደርግና እኛ ሀገር ትልቅ ደረጃ ላይ ማድረሱን ስለሚያውቁ ብዙዎቹ የቤት ስራ የሚሰጡን አሉ። ለምን ይሄን የማይፈልጉ እኛ ካደግን የነሱ እንደሚቀንስ አድርጎ አመለካከት ድክመት የሚመለከቱ አሉና ያን ሁሉ ሳን ይቀባል። ያ መልእክት ሳን ይቀባል። ራሳችን ሆነን አገራችን ኢትዮጵያ ሆነን ሀገራችንን መቀየር እንደምንችል በጣም ተስፋ ይሰጣን ጉብኝቱ ነው። የዛሬ ጉብኝት ጣሊያን ኢትዮጵያን ስትወር አባቶቻችን ከሁሉም ኢትዮጵያ ክልሎች ተነስቶ አድዋ ተራራ ላይ ድል ሲያረጉ ማቴራሎች፣ አሉ እዚህ ውስጥ እነ ጋሻ፣ እነ ጦር፣ እነ ጉራዴ ምናምን አሉና እነዚህ የኛ ቅርጾች ናቸው። ማሳያ ጀግንነታችን መሆኑን ያሳያል ማለት ነው። ትውልዱ ማንነቱን ሳይረሳ በሌሎች ሳይሸበብ በኢትዮጵያዊነት አጠናክሮ የተሻለ ስራ እንዲሰራ ያደርጋል። ሁለተኛ የኛው አገራችን እንድንወድ ወደ በዓላችን ወደ ማንነታችን እንመለስ ይረዳናል። ሶስተኛ የተረሱን እንኳን እንድናስታውስ እና ቀጣይ ትውልድ ደግሞ ከኛ ተምሮ አንደኛ የነበሩ የጠፉን በዓሎቹን ወደፊት እንዲወጡ አጠናክሮ ይሰሩበታል። እንዲህ ያሉ የልማት ስራዎች በተለያዩ የሀገሪቱ አካባቢዎች እየተገነቡ መሆናቸው የመጪውን ትውልድ ተስፋ የሚያለመልም የተሻለች ሀገርን የሚፈጥር በመሆኑ የልማት ስራዎቹ ለስኬት እንዲበቁ ሁሉም ኢትዮጵያዊ የበኩሉን ኃላፊነት ሊወጣ ይገባልም ብለዋል።